የሚመስል ሴጣንን ወደ ልባችን እንዳይገባ ጠዋትና ማታም የከበረ ኑሮዬን ትጎበኝ ዘንድ ከወዳጅ ነብይ ሄኖክ ጋር ናልን አሜን። ና ነብዬ የእሳት መጎናጸፊያን የምት የሚጠትን ነገር ይነግረው ዘንድ ወደ ነብይ ዳንኤል ከተላከ ቅዱስ ከሚካኤል ጋር ወደ እኛ ና በረዶ በደጋ ተራሮች ላይ እንደሚወርድ በልባችን መሠዊያ መሠዊያ ላይ የጥበብ ጸጋህን ጸጋን ታወርድ ዘንድ ፈጥነ ድረስልን። አሜና ብዬ ሊቀመላ ቅዱስ ፋኑኤል ወይ ለመቤታችን ለድንግል ማርያም የምስራች በአበሰርካት ጊዜ የእውነትን ከተናገረ በወርቅ ዘንጉም ወደ እሳትን ካጠፋ ካጠፋ ሊቀ መላ ቅዱስ ገብርኤል ጋል መጥተ የሰላም በስርዓትን አሰማናሜና ብዬ ሊቀ መላ ቅዱስ ፋኑኤል ሆይ ከተባረከ ጦቢት ቤት ክፉ አጋኔንን ለማውጣት ከተገለጸ ቅዱስ ሊቀመላ ቅዱስ ፋኑኤል ጋል መጥተ በጠላታችን ፊት ጋሻ ሁንልን፣ በሚያንጸባርቅ ሰማያዊ ባህር ላይም ከአንተ ጋር ቆሜ ምስጋናን ለእግዚአብሔር አቅርብ ዘንድ ርዳን አሜና ብዬ እሳተ ነበልባልን ከየተጎናጸፈ የከበረ ሊቀ መላ ቅዱስ ፋኔል ወይ በጨረቃና ከፀሐይ ላይ ያዘዝ ዘንድ የተመረጠ ሊቀ መላቅዱስ ራጉኤል ጋር መጥተህ ከግብጽ ሀገር ለይቺ መስዋዕት አቀርብ ዘንድ እኔ ወዳጅህን የንስሀ ጠል ፍቅር እንዳለመልመኝ እማጽንሃለሁ። አሜን ብዬ ደስ በሚያሰኝ ድምፅ ምስጋና ለአምላክ እግዚአብሔር የምትሰዋ ከሊቀ መላእክት ቅዱስ ፋኑኤል ሆይ ስለ ህዝቡ ትንቢትን ለተናገረ ነቢዩ ዕዝራ በበረሃ የህልምን ምስጢር ከተረጎመለት ሊቀ መላእክት ቅዱስ ራጉኤል ጋር እና የተወደደ ሕይወትን መንፈስ መንፈስ ያድነን መንፈስ ያድነን ዘንድም እኛ ዘንተኛ ወዳጅን ዛሬ ሰላም ይጎብኘን። አሜና አብዬ መታሰቢያን ከቀናንም

በአማላጅነት ከእኛ ዘንድ አስወግ ዳሜና አብዬ በአማላጅነት ብዙሃን ዘመንን የምታሰጥ አቃቢ ሕይወት ሊቀ መላእክት ቅዱስ ፋኑኤል ሆይ በፈጣሪው ተልእኮ መርከብን ይሰራ ዘንድ ለጻድቁ ኖኅ ጥበብን ለገለጸለት ሁሉን ከሚያረጋጋ መልአክ ሊቀ መላእክት ቅዱስ ሱራኤል ጋር በዓለም ሁሉ መርዙን የሚረጭ የጨለማ አበጋዝ ሰይጣን ስልጣንም በላይ እንዳይሰለጥንብን ጠብቀን። አሜን ናብየ የመብረቅ ነጸብራቅ መዞሪያ በሆነው ምዕላደ ሰማይ የተሾመ ሊቀ መላእክት ቅዱስ ፋኑኤል ወይ እንደ ነጎርጓድ የሚያስመ የሚያስገመግምና የሚያረጋጋ ግሩም ድምጽህን በምታስፈራ አደባባይ ሰማ ዘንድ እንደ መበረዱ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አረባእቱ እንስሳት ኪሮቤል ጋርና አሜና ብዬ ማህበረ ሴጣናትን የምታሳድድ ነዲድ እሳታዊ መልአክ ሊቀ መልአክ ቅዱስ ፋኑኤል ሆይ ለዘላለም እውነትን እንድንከተል እርዳን በአማላጅነትም ኃጢአት ከሚያመጣው በደል አንጻን ሸማቂ ጠላት ሴጣንም ወደ ልባችን እንዳይገባ የልባችን እምነት ቁልፉ አጽናልን አሜን አሰበ ማህሌት ሊቀ መላእክት ቅዱስ ዋኔል ሶስት የመልክህን ምስጋናዎች በማስከትል አርባ ያህል የመልክህን መግለጫ ምስጋናዎች እነሆ ፈጸምኩ። አንተም ይህንን ምስጋናዬን ተቀበል። አንዲቷን ሀምሳ መቶ በየመቶውም እጥፍ አድርገህ ለእኛ ለወዳጅ በጎ ዋጋን ከፈጣሪ ታሰጠን ዘንድ እለምንሃለው። በአንተ ለሚያምኑ ሁሉ ምሕረትን ይለምን ዘንድ በስልጣናት ላይ አለቃ አድርገህ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ወይ የሾምኸው የቅዱስ ፋኑኤል አምላክ የቅዱስ ፋኑኤል አምላክ ልዑል እግዚአብሔር ሆይ፣ እኔን ባሪያን ሁለት ተክለ ማንትን በቤተ ተክለ ማንት የሚገኙት ወንድሞቼን ከሕዝበ ክርስቲያን ጋር በጸሎት ሻስብኛት ደርሒን ቃሉን ጋር ስለ ወዳጅ መጋቢ ድንግል ሊቀ መላእክት ቅዱስ ፋኑኤል ብለ ከስጋና ነፍስ መከራ ሁሉ ሰውረን፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ወይ፣ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ወይ፣ ሰላምታ ለአንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። የማህፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጆች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንለምንልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን። በእውነት የሚደረግልን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሙሴ ጸሎት። በክብር ከፍ ከፍ ብሏል እና ለእግዚአብሔር ዘምራለው። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬም ጉልበቴ ዝማሬም እግዚአብሔር ነው። መድኃኒቴም መድኃኒቴም ሆነልኝ። አምላኬ ነው አመሰግነውም አለው። የአባት የአምላክ ነው ከፍ ከፍም አደርገዋለው። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። የፈረኦንን የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሰረገላዎቹም በኤፍራታ በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው እንደ ድንጋይም እንደ እንደ እንደ ድንጋይ ወደ ባህር ጥልቀት ሰጠሙ። አቤቱ ቀኝ በኃይል ከበረ አባቱ አቤቱ ቀኝህ ጠላቱን አደቀቀ። በክብር ብዛት የተነሱብህን አጠፋህ። ቁጣህን ሰደድህ እንደ ገለባም በላቸው። በአፍንጫህ እስትንፋስ ውኆች ተከመሩ ፈሳሾችም እንደ ክምር ቆሙ። ሞገዱም በባህር መካከል በረታ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እከፍላለሁ ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ ሁጅ እጅም ታጠፋቸዋለች አለ። ንፋስም አነፈሰ፣ ባህርም ከደናቸው ባህርም ከደናቸው። በኃይለኞች ውኖችም እንደ አፈር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅ ድንቅንም በቅድስና የከበረ የከበረ የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋ፣ ምድርም ዋጠቻቸው። በቸርነት የታደገ በቸርነት የታደግሃቸውንም ህዝብህን መራህ፣ በኃይል ወደ ቅዱስ ማደሪያህ አገባሃቸው። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጤምም የሚኖሩትን ምጥ ያዛቸው። በዚያን ጊዜ የኤዶም አለቆች ደነገጡ፣ የሙአብ ኃይላን መንቀጥቀጥ ያዛቸው፣ በከናአን የሚኖሩ ሁሉ ቀለጡ። አቤቱ ህዝብህን እስኪያልፍ ድረስ የምታ የታደገኸውም ህዝብ እስኪያልፍ ድረስ ፍርሃት እና ድንጋጤ ወደቀባቸው። በክንፍ ብርታት እንደ ድንጋይ ሆኑ። አቤቱ አንተ ታግሰቸዋለህ። አቤቱ አንተ ታስገባቸዋለህ። በርስትህ ተራራ ባደረግከው ማደሪያት ትተክላቸዋለህ። አቤቱ እጅህ ወደ አዘጋጀችው መቅደስ ታስገባቸዋለህ። እግዚአብሔር ለዘላለም እስከ ፍጻሜ ይነግሳል። የፈርዖን ፈረሶች ከስረገለኞች ከፈረሰኞቹም ጋር ወደ ባህር ገቡ። እግዚአብሔር የባህሩን ውኖች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። ውሃም በቀኝና በግራ እንደ ግድግዳ ሆነላቸው። አሜን። የሙሴ የጸሎት ምዕራፍ ሁለት ሰማያት ሆይ አድምጦን እናገራለሁ። ምድርም የአፌን ቃሎች ቃሎች ትስማ። ትምህርቴን እንደ ዝናብ ትፈሳለች፣ ነገር እንደ ጠል ትንጠባጠባለች፣ በልምላኝ ላይ እንደ ጤዛ በሳርም ላይ እንደ ካፊያ የእግዚአብሔርን ስም ጠራለሁና፣ ለአምላካችን ታላቅነትን ስጡ። እርሱ አምላክ ነው፣ ስራውም ፍጹም ነው። መንገዱም ሁሉ የቀና ነው፣ የታመነ አምላክ፣ ክፋትም የሌለበት እርሱ እውነተኛን ቅን ነው። እነርሱ ረከሱ፣ ልጆቹም አይደሉም፣ ነውርም አለባቸው፣ ጠማማና ገልበት ባጣ ትውልድ ናቸው። ደንቆሮ ብልሃተኛም ያልሆነህ ሕዝብ ሆይ፣ ለእግዚአብሔር ይህንን ትመልሳለህ? የገዛ አባትህ አይደለምን? የፈጠረህና ያጸና እርሱ ነው። የድሮውን ዘመን አስብ፣ የብዙ ትውልድንም ዓመታት አስተውል። አባትህን ጠይቅ ያስታው ያስታወቅህም አለ። ሽማግሌዎችን ጠይቅ ይነግሩህም አለ። ልዑል ለሀዛብ ርስታቸውን ባወረሰ ጊዜ፣ የአዳምን ልጆች በለየ ጊዜ እንደ እስራኤል ልጆች ቁጥር የሀዛብን ድንበር አቆመ። የእግዚአብሔር ዕድል ፋንታ ሕዝቡ ነው። ያዕቆብም የእርስቱ እጣ ነው። በምድረ በዳ በጥ በረዳ በጥማት ጩኸትም በሞላበት ውድማ አገኘው፣ ከበበው፣ ተንቀጠቀጠለትም፣ ለአይን ብሌን ጠበቀው። ንስር ጫጩቶቿን እንደምታወጣ እርሱ ላይ እንደምትሰፍር ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እግዚአብሔር ብቻው ከእርሱም ጋር ሌላ አምላክ አልነበረም። በምድር ከፍታ ላይ አወጣው፣ የእርሻውን ፍሬ በላ። ከአለትም ድንጋይ በሚገኝ ማር፣ ከጭንጫውም ድንጋይ በሚገኝ ዘይት አጠገበው። የላመውንም ቅቤ፣ የመንጋውንም ወተት ከጥቦት ስብ ጋር፣ የባሳንንም አውራ በግ ፍየሉ ከስንዴ እሸት ጋር በላህ ከወይኑም ደም ያለውን ጠጅ ጠጣህ። ያዕቆብ ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ። የፈጠረውንም እግዚአብሔር ተወ የፈጠረውን የፈጠረውንም እግዚአብሔርን ተወ። የመድኃኒቱንም አምላክ ናቀ። በሌሎች አማልክት አስቀኑት በርኩሳት በርክሰታቸውም አስቆጡት፣ ለእግዚአብሔር ላልሆኑ አጋንንት፣ ለማያውቃቸውም አማልክት በቅርብ ጊዜ ለተነሱ ለአዲሶች አባቶቻቸውም ባልፈሯቸው አማልክት ሰው የወለደህን አምላክ ተውህ፣ ያሳደግህን እግዚአብሔርን ረሳህ። ወንዶችና ሴቶች ልጆችም ስላስቆጡት እግዚአብሔር አይቶ ናቃቸው። እርሱም አለ ፊቴን እሰውርባቸዋለሁ፣ ፍጻሜያቸው ምን እንደሆነ አያለው። ጠማማ ትውልድ ያልታመኑም ልጆች ናቸው። አምላክ ባልሆነው አስቀኑኝ፣ በምናምንቴዎቻቸውም አስቆጡኝ። እኔ አህዛብ ባልሆነው አስቀናቸዋለሁ በማያስተውል ሕዝብ አስቆጣቸዋለሁ። አሜን አሜን፣ በእውነት ይሁን ይደረግልን። የሙሴ ጸሎት ምዕራፍ ሶስት እሳት ከቁጣ ትነዳለች እና እስከ እስከ ሲኦል ድረስ ታቃጥላለች። ምድርንም ከፍሬዋ ጋር ትበላለች። የተራሮችን መሰረት ታነዳለች።